ፒሲ የማትጠቀሙ ወይም ላፕቶፕ የማጠቀሙ ነገር ግን ስልካችሁ በመጠቀም የምታዩ በቀላሉ እንዴት እንደምታዩ ደግሞ አሳያችኋለሁ። እንደተለመደው መጀመሪያ ክሮም እንከፍታለን፣ ወይም ኦፔራም ሊሆን ይችላል እንከፍታለን። ከዛ ክሮም ወይም ኦፔራ ከከፈተን በኋላ ከላይ ሰርች በተኑ ላይ እንፈልጋለን። ሰርች በተኑ ላይ ከዛ ምንላለን? ልክ ቅድም በለቀቅሁት የፒሲ እንዴት ማየት እንዳለብን እንደምንጠቀሙ በተመሳሳይ ግሬድ ሲክስ ግሬድ ሲክስ ሚኒስትሪ ሚኒስትሪ ሚኒስትሪ ቢጽፍ እራሱ ይነግረኛል ማለት ነው። ኤግዛም ሪዘልት ሪዘልት ብዬ እጽፋለሁ። ከዛ በኋላ ኢንተር። ከዛ ካደረኩት በኋላ መጀመሪያ አካባቢ ይመጣለኛ። እዚጋ ቀለም ሚዲያ ሚኒስትሪ። ስለ ቀለም ሚዲያ ሚኒስትሪ የምለው አንድ ይነካዋለሁ፣ ወይም ደግሞ ከታች እናንተም ሌሎች መፈለግ ትችላላችሁ። ስለቀለም ሚኒስትሪ ሚዲያ ከነካን በኋላ እዚጋ ከላይ ሁሉም ያስቀምደ፣ አዲስ አበባ፣ አፋር፣ አምሃራ፣ ሃረሪ፣ ኦሮሚያ ሳውዘርን ኔሽን፣ እያንዳንዱ ስለ መስቀኛ ግን፣ አዲስ አበባ ያለ አዲስ አበባ፣ አፋር አካባቢ ያለ አፋር ያለበት ሪጅን ይነካል። ለምሳሌ እኔ ያለሁት አዲስ አበባ ነው። አዲስ አበባ ላይ ያለውን እነካለሁ። ከዛ አዲስ አበባ ካልኩኝ በኋላ እዚህ ጋ አጠገቡ ሁለት ምጫ፣ ግሬድ 8 ግሬድ 6። ስለዚህ ግሬድ 6 እነካዋለሁ። ግሬድ like, 6 ከነካሁት በኋላ ደግሞ ምንድነው የሚመጣልኝ ማለት ነው? ቼክ ማይ ሪዘልት ከዛ ቼክ ማይ ሪዘልት ካልኩት በኋላ እዚህ ጋር ሁለት ክፍት ቦታዎች ይገኛሉ ማለት ነው። እነሱ ቦታ ላይ ደግሞ አይዲ ነምበር እጽፋለሁ። ለምሳሌ እኔ ደግሞ ለመጻፍ ብፈልግ ዝም ብዬ አንድ ራንደምሊ 0054209 ጻፍ። ከዛ የተማሪው ስም ያስገባል። ከዛ የተማሪው ስም ካስገባ በኋላ ምንድን ነው የሚያደርገው? ትክክለኛ ስም መሆን አለበት። ፊደል የተሳሳተ ከሆነ አይሰራ ማለት ነው። ከዛ ቼክ ማይ ሊስት፣ ከዛ በኋላ ደግሞ የሚኒስትሪ ውጤት ምን ያክል እንደሆነ ይነግረኛል ማለት ነው። እንደ ወደዳጅ ተስፋ አረጋለሁ። ይህ ለሌሎች እንዲደረስ ሼር አርጉላቸው። መልካም ቀን።